ሰላም ጤና ይስጥልኝ፣ አድማጮቼ። እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬም እንደተለመደው ከተላኩልኝ የግለ ታሪኮች መካከል ለዛሬ የመረጥኳቸውን ታሪኮች ይዤላችሁ መጥቻለሁ። አብራችሁን ይቆዩ። የመጀመሪያ ባለ ታሪኬ ሀበን ትባላለች። በ18 ዓመቴ በ20 ዓመት በእድሜ ከሚበልጠኝ የውጭ ዜጋ ጋር በጋብቼ ብዙ ፈተና ገጠመኝ፣ ስትል ነበር የጻፈችልኝ። ታሪኩን እንደሚከተለው አቀርብላችኋለሁ። ገና በ18 ዓመቴ በ20 ዓመት በዕድሜ ከሚበልጠኝ ሰው ጋር ፍቅር ጀምር። የዩኒቨርሲቲ ተማሪ ነበር። ሰውየው የውጭ ዜጋና ባለ ሀብት ነበር። ከምንም በላይ ግን ያስተሳሰረን ነገር ፍቅሩ ነበር። በጣም የዋ ሰው አክባሪ አዛኝ ነበር። ለእኔ ደግሞ ከምንም በላይ ነው ሁን ያልኩትን አድርግ ያልኩትን ያደርግ ነበር። የምንኖረው መቀሌ ነበር። ቤተሰቦቼ እሱን በማግባቴ ደስተኞች ባይሆኑም ውሳኔን አልተቃወሙም። ተጋብተን አንድ ልጅ ወለድን። ትዳራችን በደስታ የተሞላ ነበር። ልጃችን አዲስ አበባ ቤተሰቦቼ ጋር ነበር የሚኖረው። እናም እኔም በተደጋጋሚ ወደዚያ እየመጣው አንድ ወር 15 ቀን እየቆየው እመለሳለሁ ግን በመሃል ያልጠበኩት ነገር ተፈጠረ። ባለቤቴ ከገዛ ጓደኛዬ ጋር ጅት ያደርግብኝ ነበር። ሰዎች ስለ ጉዳዩ በተደጋጋሚ ሲነግሩኝ እኛን ለማጣላት ነው ብዬ አስብ ነበር። በመጨረሻም እጅ ከፍንጅ ያስኳቸው። ከዛ ለሱ የነበረኝ ፍቅር ወደ ጥላቻ ተለወጠ። አብሬው መሆን አልቻልኩም። የቤት ውስጥ ንብረቴን አንድም ሳላስቀርለት ጭኝ ወደ ቤተሰቦቼ ቤት መጣው። ልክ እኔ በመጣው በሳምንቱ እሱም ኢትዮጵያን ለቆ ወደ አገሩ ሄደ። እሱ በሄደ አምስት ወሩ አካባቢ ጓደኛዬን እንደወሰደ ሰማው። ከዛም ለፍርድ ቤት የፍቺ ማመልከቻ አስገባውና እሱ በሌለበት የፍቺ ሁኔታ ጸደቀልኝ። ከዛም አንድ ጓደኛዬ የነበረ ልጅ የጋብቻ ጥያቄ አቀረበልኝ። በሁኔታው በጣም ተጎድቼ ስለነበር በሐሳቡ ተስማማውና ተጋባን ወለድን። ነገር ግን እያንዳንዷን ቀን የድሮ ባሌን ሳላስበው አላውቅም። በጣም ይናፍቀኛል አብረን ያሳለፍናቸው ጊዜያቶች፣ ሁሉም ነገር ዘወትር በሕልሜ አየዋሉ። ትናንትን እያሰብ ዛሬም በደስታ መኖር አልቻልኩም። ለአዲሱ ባሌ ሁሌ ስለሱ አወረዋለሁ እናም ሁሌ ይከፋለሁ። በመሃል ይህኛው እየተጎዳ ነው። ምን ላድርግ? ምን ትመኩኛላችሁ? ሁለተኛ ባለ ታሪኬ ስምዖን ይባላል። ከዩኒቨርሲቲ ተዋደን ፍቅር የጀመርን ፍቅረኛዬና ሚስቴ የልጄ እናት ውጪ ከሄደች በኋላ ከዳችን ሲል ነበር የጻፈልኝ። እንደሚከተለው አቀርብላችኋለሁ። ዩኒቨርሲቲ ያለው ነው የተዋደር ነው እንደተመረቅን እንደተመረቀን የፍቅር ህይወት ጀመርን! ጀምረንም የአንዲት ሴት ልጅ አባት ሆንኩ። አብረን አምስት አመታት ኖረናል። በፈረንጆች አቆጣጠር 2019 ዓመተ ምህረት የትምህርት ዕድል አግኝታ ኔዘርላንድ ሄደች። እኔም ቆንጆዋን ልጃችንም ከእህቴ ጋር በመሆን ማሳደግ ጀመርኩ። አሁንም እግዚአብሔር ይመስገን እያሳደግኳት ነው። የልጅ እናቴ ግን ውሃ የበላው ሰው ሆነች። ከዚህ በፊት እንደዋወልበት ፌስቡክ እና ኢሞ እንጠቀምበት የነበረውን በሙሉ አድራሻዋን ቀይራ ጠፋች። እኔም እናቷን ጠየኩ። እሳቸውም መረጃ እንደሌላቸው ነገር ግን በሆነ ስልክ ደውላ እንደጠየቀቻቸው ነገሩኝ። እኔም መመለስ እንደማትፈልግ ስለተረዳው ትኩረቴ ወደ ልጄ ሆነ። 2013 ዓ.ም አዲስ ዜና ደረሰኝ። የልጅ እናት እዛው ኔዘርላንድ አግብታ ልጅ መውለዷን እናቷ ነገሩኝ። እኔም የጠረጠርኩትን አምኜ ተቀመጥኩ። ከዚያች ቅጽበት ጀምሮ የፍቅር ግንኙነት ጀመርኩ። በመሃል እኔም ማግባት እንዳለብኝ እህቴም፣ ወንድሞቼም እናትና አባቴም ጓደኞቼ ሳይቀሩ ገፋፉኝ። በጥር ወር 2014 ዓ.ም ላይ አገባው። ትዳሩ ግን ከ10 ወር በላይ መልካም ሆኖ ሊቀጥል አልቻለም። ምክንያቱ ደግሞ መውለድ አለመቻል ነው። ባለቤቴ አስር ወር ላይ ለምን አላረገዝኩም የሚል ጥያቄ ተደጋግሞ መጣ። እኔም እሷም የምናሳድጋት ልጄን እያወቀች፣ ችግሩ የማን እንደሆነ ግልጽ ነበር። ለሁሉም ነገር ሕክምና ቼክ እናድርግ ተባብለን ሄድን። ውጤቱ ያልጠበቅኩት ሆነ። እሷ መውለድ ትችላለች፣ እኔ ጭራሽ እንደማልችል በህክምና ራሱ የመመለስ ዕድል አነስተኛ እንደሆነ ተነገረን። አሁን በህሊናዬ ጥያቄ ያቄ መጣ፣ ፌቨን የኔ አይደለችም ወይስ? እንደገና ሐኪሙን አማከርኩት። በምን ምክንያት መውለድ የሚችል ሰው መልሶ የማይወልድበት ሁኔታ ይከሰታል የሚል ነበር። በሙሉ አብራራልኝ። እኔም በህይወቴ ዶክተሩ የተናገራቸው ተከስተውብኝ አያውቁም! ነገሩን በልቤ ይዤ ከዶክተሩ ተለያየን። ከዚያ ቀን ጀምሮ ትዳራችን መስመሩን መሳፍ ጀመረ። እኔም ፍላጎቷን፣ የልጅ አምሮቷን ላለማሳጣት በሚል እኔ ራሴ ሰበብ በመፍጠር ጠብ እየፈጠር እሷ ባላሰበችው ጠርጥሬሻለሁ እያል እሷም በስሜት ሆና ፍቹ እንዲፈጸም ተደረገ። አሁን የስምንት ዓመት ልጅን መጠርጠር ወይስ የህክምናውን ሳይንስ መጠራጠር? ብቻ ለማግባትም ለመውለድም በዚህ ሁኔታ ውስጥ ሆኜ አምላኬን እማጸናለሁ። ሁሉም በሱ ትክክል ስለሆነ የኔ ጥያቄ እናንተ ብትሆኑ የትኛውን ታምናላችሁ? ልጃችሁን መቀበል ወይስ ህክምናውን መቀበል? በቅንነት ውስጣችሁ የሚሰማችሁን እንደኔ ሆናችሁ ባታስቡትም እኛ ጋር ቢደርስ ብላችሁ የሚሰማችሁን ጠቆም አድርጉኝ። ቀጣዩ ባለ ታሪኬ ስሟ እንዲገለጽ አልፈለገችም። በጣም የምወደውና የሚወደኝ ፍቅረኛዬ ቃል ገብቶልኝ ወደ ስደት ሄደ። ከዚያ ግን በቤተሰብ የመጣልኝን ባል አገባው። ምንም ደስታ ሳይኖረኝ ስለሚንከባከበኝ እያዘንኩለት ብቻ ልጆች ወልደን እየኖርኩ ነው። የቀድሞ ፍቅረኛዬ ግን አሁንም ድረስ ተፋትቼ እሱን እስካገባ እየጠበቀኝ ነው ስትል ነበር የጻፈችልኝ። ታሪኩን እንደሚከተለው አነብላቸዋል። እንዴት ነሽ? ለብዙ ሴቶች ፖስት ስታረጊ ያለው። እኔም ዛሬ ታሪኬን ይሽ መጥቻለሁ እንዲመክሩኝ አስተያየት እንዲሰጡኝ ፈልጌ ነው። እህቴ ስሜ ሳይታይ ፖስት አድርጊልኝ። የውል ሽማ ባለ ትዳርና የሁለት ልጆች እናት ነኝ። በውጪ ቤቴ ለመኝ ፍጹም ሰላማዊ ተድላ የሞላበት አይነት ነኝ። በእርግጥ ሁሉ ነገር አለኝ። ደስታና ሰላም ግን የለኝም። እንዴት መሰለሽ ከማግባቴ በፊት በጣም የሚወደው የሚወደኝ አብሮ አደግ ፍቅረኛ ነበረኝ። ብዙ የማይረሳ ጊዜ ያሳልፈናል። እሱም እኔም የድሃ ልጆች ስለሆንን ሁሌ ህልማችን መለወጥ መሰደድ ነበር። አልፎልን ቤተሰቦቻችንን ለውጠን ተጋብተን ልጆች ወልደን እንደምንኖር ህልም ነበረን። ያለ የሌለ ንብረት ሸጠው የብር ቀለበት አርጎልኝ ቃል ተገባብተን ከጓደኞቹ ጋር በእግር በምናምን አድርገው ደቡብ አፍሪካ ገቡ። በርቀት ፍቅራችንን ቀጸልን። ገንዘብ ይልክልኛል፣ ቤተሰብ ግንኙነታችንን ያውቃል። ጊዜው ሲሄድ እኔ እንድንጋባ ሀሳብ ሳቅርብ ቆይ አንድ ዓመት ቆይ አንድ ዓመት ሲለኝ ስድስት ዓመት ጠበኩት። እኔን ለመውሰድ ቢሞክር አልተሳካም፣ እሱም መምጣት አልቻለም። ቤተሰቦችቼ አላስቀምጥ አሉኝ። እድሜሽ ሄደ አግቢ ብለው መከራዬን አበሉ። በቃ ሁሉን ትተና ስለው በምን እንኖር ትንሽ ታገሽኝ አለኝ። ሰባተኛ ዓመት መጣ፣ እሱ ጋር ምንም ለውጥ የለም። ሳያቋርጥ ድር ቁሳቁስ መላኩ ላይ ብቻ ሆነ ትኩረቱ። በመሃል የአባቴ ጓደኛ ልጅ ከአሜሪካ መቷል ተብሎ ተጋብዘን ቤታቸው ሄድን። ከአሜሪካ የመጣውን ልጅ አስተዋወቁኝ። ያው አባቴ እንድግባባው እንደፈለገ ገብቶኛል። በግልጽ አማርኛ ተጋቡ ብለው ወሰኑ። እኔ አይሆንም አልኩ። ለፍቅረኛዬ ስነግረው በቃ የመጨረሻ አንድ አመት አሜሪካ ልግባ ፕሮሰስ ጀምሬያለሁ ብሎ ለመነኝ። እኔ አብር ተናደርኩ። በንዴት አባቴ ካስተዋወቀኝ ልጅ ጋር አብሬ መሆን ጊዜ ማሳለፍ ጀመርኩ። ባጭሩ ጥሩ ሰው ነው። ልቤ ፍቅረኛዬ ጋር ቢሆንም ይህ ስላሳዘነኝ ብቻ ጥሩ ሰው ነው ብዬ ስላሰብኩ ብቻ ለጋብቻ ሲጠይቀኝ እሺ ብዬ ተጋባን። እሱን እንድረሳ በጣም ይንከባከበኝ ነበር፣ ብቻ ጥሩ ሰው ነበረ። የድሮ ፍቅረኛዬ እንዳገባው ሰማ። ባገባው በአመቱ ተሳክቶለት አሜሪካ ገባ። እኔም አርግዤ ፕሮሰስ ያልቆ ሄዱ። ምን ልበላችሁ በደመ ነፍስ ነው ምኖረው የምወደው ያንን ይህ ባለቤቴ ደግሞ ያሳዝነኛል። በሶሻል ሚዲያ እናወራ ነበር ከቀድሞ ፍቅረኛዬ ጋር። ፍቅሬን ደብቄ አመቄ እንዳረገዝኩ ባሌን እንደመወዶ ብነግረውም በእኔ ጥፋት ነው ያጣውሽ፣ አንቺ ምንም አላጠፋሽም፣ ከነርግዝናሽ አገባሻለሁ አለው። ፍቺው አለኝ በጭራሽ እንደማይሆን አባቴን ማዋረድ እንደማልፈልግ ልታው እንደማልችል ነገርኩት። እርጉዞኚ ሊያየኝ እኔ ያለውበት እስቴት መጣል ራሴን መቆጣጠር አቃተኝ። አንተ ነው ለዚህ የዳረከኝ ደስታ የሌለው ለው ህይወት እንድኖር የፈረድከው ብዬ ሳላስበው ፍቅሬን ገለጽኩለት። ይዤሽ ካልሄድኩ ሲለኝ በጭራሽ ብዬው ወደ ቀልቤ ተመለስኩ። ስገባ ባሌ የሚያሳየኝ እንክብካቤ ደግሞ አጥያቴን ያጎለዋል። ብቻ እንደተወዛገብኩ ወለድኩ። በመሃል ከሱ ጋር በስልክም በአካልም በድብቅ እንገናኛለን። በዓመቱ ሁለተኛ አረገዝኩ! ተስፋ መቁረጥ እንዳለበት በነግሮም አራት ብትወልጂ አልተውሽም እያለኝ ሰላም ነሳኝ። እኔም የማልደብቀው ፍቅር አለብኝ ብቻ በብዙ አሁን ጽፌ በማልጨርሰው የህይወት መንገድ አልፌ የሁለት ወንድ ልጆች እናት ነኝ። ልጆቼም አድገዋል፣ ተማሪዎች ናቸው። ያኛው ባሌን ፈትቼ እስከማገባው እየጠበቀኝ ነው። በቃኝ ያልሽ ቀን፣ የወሰንሽ ቀን ከነ ልጆችሽ ነይ እቀበልሻለሁ ብሎኛል። ባሌ ፍጹም የዋ ቤቱን የሚወድ፣ ትዳሩን የሚያከብር፣ እኔ የሚንከባከብ ነው። አብሬው የምኖረው ስለሚያሳዝነኝና ለልጆቹ ስል ብቻ ነው። እስከ መቼ ከዛ ጋር በድብቅ እየተገናኘው እንደመኖር አላውቅም። ፈትቼው የወደድኩትን ለአግባብል? ልጆቼስ፣ የዋ አባታቸውስ? እሺ እስከ መቼ ነው ደስታና ፍቅር በሌለው ህይወትስ የምኖረው? አዋካችሁ ወድጄ አይደለም፣ አትስደቡኝ። ጸልዩልኝ፣ ምከሩኝ፣ ምን ላርግ? አድማጮቼ ለዛሬ ይዤላቸው የመጣዎቸው ታሪኮች እነዚህን ይመስሉ ነበር። ሌሎችም ታሪካችሁን ማካፈል የምትፈልጉ አድማጮች ካላችሁ በቴሌግራም የውስጥ መስመሬ አት ኬኤልስ 404 በማለት ልትልኩልኝ ትችላላችሁ። እንዲሁም በቀረቡት ታሪኮች ዙሪያ ያላችሁን ሀሳብ፣ ምክር፣ አስተያየት በኮመንት ሴክሽን ላይ ያስቀምጡልኝ። መልካም ጊዜ ተመኘሁላችሁ።